ወጣት በላይነህ ሞሳውና ጓደኞቹ የምዕራብ ጎጃም ዞን የፍኖተሰላም ከተማ ነዋሪ ናቸው። የዶሮ ጫጩቶችን ከአቅራቢ ድርጅቶች ተረክበው በማርባትም ለማህበረሰቡ በተመጣጣኝ ዋጋ በመሸጥ ተጠቃሚ ሆነዋል። ስራ ፈላጊዎች ነበርና አሁን በራሳችን ለምናን ሞክርም ብለን ሸድ ጥያቄ አደረግንና በራሳችን በተወሰነ ከየአባሉ በሚዋጣ መዋጮ አዋጠን ጀመርነ የአንድ ቀን ጫጩት አምጥተን ለከስተመር እንትን የምንለው ከአንድ ቀን እስከ 45 ቀን እናቆይና ለነጋዴዎቹ ገበያ ላይ ለሚቸረችሩ ነጋዴዎች እናቀርባለን። እሱ ደግሞ ለአርሶ አደር እና በግብርና እንደዚህ ያሉ ነገሮች ሲመቻቹ ደግሞ ለግብርና እናስረክባለን። እንደዚህ አድርገን ነው እየሰራ ነው ያለነው። ምስጋናው ማሞ በግ በማድለብ ስራ ጀምሮ ካፒታሉን በማሳደግ በአሁኑ ወቅት ሰባት የወተት ላሞችን ገዝቷል። በቀን በአማካኝም እስከ 25 ሊትር ወተት ለአካባቢው ማህበረሰብ በማቅረብ ራሱን ብሎ ማህበረሰቡን ተጠቃሚ አድርጓል። እንደ በሻላ መጀመሪያ የገዛው ከዚያ ሁለት ከዚያ እያልኩ ነው። እንግዲህ የዛሬ ሶስት ዓመት አካባቢ ነው የመጀመሪያ ይችኝ የዋል ምታዋትን ነጭ ላም በጣም የደከመች ፈልጌ በአቅሜ ከጂጋ 21 ሺ ብር መጣው በእሷ ነው እንግዲህ እሷ ነው እያስተዳድግን ነው ወደዚህ የመጣ ነው። ኦልሞስት ሶስት ዓመት አካባቢ ነው የሚሆነው። ስድስት ላሞች አሉ የምታያቸው። ሶስት ጊደሮች አሉኝ። አንድ ለኮርማ ያደረሰው ይፈናል። ሁለት የሚጠው ሴትና ዋጥጆች አሉ በቀን ከ25 ሊትር ያላነሰ አገኛለሁ። ጌታ ሶስ ለምሳ 1 ሺ ካሬ ሜትር ላይ በዶሮ እርባታ በመሰማራት እንቁላል ለማህበረሰቡ በተመጣጣኝ ዋጋ በማከፋፈል የካፒታል አቅሙን ማሳደግ የቻለ ሌላኛው ወጣት ነው። መምህር ነበርኩ፣ 13 ዓመት አስተምሬያለሁ። ከዛ በኋላ በቀጥታ ወደ እንትን የመጣሁኝ ወደ ዶሮ እርባታ ስንጀምር በ1300 አካባቢ ዶሮ ነበር ይጀመርና ከመኖ ሽያጭ ክፍሏ ጋራ ሰባት ሴት አለኝ። ስድስቱ ሴቶች በተርም ነው የሚሰሩ። ሶስቱ ሴት ዛሬ ይገባል፣ ሶስቱ ሴት ነገ ይገባል። ኦስክሌት እያደረጉ 15 ቀን ነው የሚሰራ። አንድ ሰው የእንቁላል ሻጭ አንድ ልጅ አለች። ዘበኛ አለን፣ ተካኪ ዘበኛ ሁለት ተቀመዘ ያሉ። ከራሳቸው አልፎ ለበርካታ ዜጎች የሥራ ዕድል የፈጠሩት እነዚህ ወጣቶች ምርቶቻቸውን በስፋት ለማቅረብ ከተማ አስተዳደሩ ተጨማሪ ድጋፎችን እንዲያደርግላቸው ይጠይቃሉ። በጣም ተቸግሬ ነበር። ከብቶችን ላጠፋ ውሳኔ ላይ ደርሼ ነበረ ግን ይሄን ሼድ ባጋጣሚ ያገኘ ከመንግስት የምጠይቀው ምንድን ነው? አንድ ወይ በእኛም አቅም ከሆነ ፋይናንስ ተደርጎልን እዚች ፊት ለፊቱ አካባቢ ቦታ ካለው የበጥቃቅኑ ከሆነ የመኖ መከመሪያ ና የባለሙያ ማረፊያ የሰራተኞች ማረፊያ ብንሰራ ደስ ይለናል። የምዕራብ ጎጃም ዞን በተለያዩ የሙያ ዘርፎች ተመርቀው ከስራ ውጭ የሆኑ ወጣቶችን በማደራጀት በቴክኒክና ሙያ ኮሌጅ ስልጠና እንዲወስዱ እያደረገ ነው። የመስሪያ ቦታና ተዘዋዋሪ ብድር በማመቻቸትም 43716 ወጣቶች ወደ ስራ እንዲገቡ አስችሏል። 1431 ኢንተርፕራይዞችን መስርተን ወደ 43716 ለሚሆኑ ወጣቶች የስራ እድል ፈጥረናል ማለት ነው። የስራ እድሉን በምንፈጥርበት ወቅት የመጀመሪያው የስራ እድል ስራ ፈላጊ ወጣቶችን የመለየት እነዚህን የማደራጀት የማሰልጠን፣ ለእነሱም የሚያስፈልገውን የቦታና ፋይናንስ አቅርቦትን በሚመለከት ስራ መስራት ያስፈልግ ነበር። ለዚህ የሚሆነውም በዕቅድ የተቀመጠ አለን። ለወጣቶቹ ስራ እድል መፍጠሪያ የሚሆነው ቦታ በየከተሞቹ የተዘጋጀ ቦታ አለን ሸድ ኮንቲነር እና ለከተማ ግብርና የሚያገለግሉ ቦታዎች ተለይተው በዛ መንገድ ተደራሽተዋል። ከብድር አቅርቦት ጋር በተያያዘ የሚያጋጥም ችግር አለመኖርን በማንሳትም የመስሪያና ማስፋፊያ ቦታ አቅርቦት ላይ ግን የሚስተዋሉ ችግሮችን ለመፍታት ይሰራል ይላሉ። የሚያጋጥመን አንዱ ተግዳሮት የቦታ አቅርቦት ነው። የምናዘጋጃቸው ቦታዎች ለወጣቶቹ ከገበያ አንጻር ችግር ይኖራቸዋል። አንዳንዴ፣ አንዳንዴ ደግሞ ከመሰረተ ልማት አንጻር ጉድለት ይኖርባቸዋል። እነዚህን ችግሮች የከተማ አስተዳደሩና ሌሎች የሚመለከታቸው አካላትን በትብብር የሚፈቱበትን ሁኔታ እናመቻቻለን። ተይዘውም በሂደት ላይ ያሉ ስለሆኑ ማለት ነው። በዞኑ የሚገኙ ወጣቶችን በማደራጀት የስራ እድል ተጠቃሚ የማድረጉ ስራ ተጠናክሮ ይቀጥላል።